እንዴት አድራችኋል? ተመልካቾች መልካቾች የአዲስ ቀን የጠዋት ገበያ ተጀምሯል። መቅደስ እንዳለ መረጃዎችን እነግራችኋለሁ አብራችሁን ሆነው። ባለፉት ቀናት ሶስተኛው የአማራ ክልል የኢትዮጵያ ታምርት ንቅናቄ ማጠቃለያ በጎንደር ከተማ መካሄዱ ይታወቃል። በማጠቃለያ መድረኩ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነንና የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ ሌሎች ከፍተኛ የፌዴራልና የክልል የስራ ኃላፊዎች ተገኝተዋል። በተጨማሪም የኢትዮጵያ ታምርት እኛ ምንሸምት በሚል የተዘጋጀ ኤክስፖም ተካሂዷል። ከመድረኩ ጎን ለጎንም ከአምራች ዘርፉ አንቀሳቃሾች ጋር ውይይት ተካሂዷል። ባልደረባችን ወይን እሸት ደጀኔ የውይይት መድረኩን ተከታትላ ተከታዩን ዘገባ አሰናድታለች። አብረን እንከታተል በአማራ ክልል በአምራች ዘርፎ የሚስተዋሉ ችግሮችን ለመፍታት ያለመ የውይይት መድረክ በጎንደር ከተማ ተካሂዷል። በመድረኩ የአማራ ክልል ርዕሰ መስተዳደር አረጋ ከበደ፣ የኢንዱስትሪ ሚኒስትር መላኩ አለበልና የክልሉ ከፍተኛ አመራሮች በተገኙበት አምራቾች የተለያዩ ጥያቄዎችን አንስተው ምላሽና ማብራሪያ ተሰጥቶባቸዋል። ያሉ መናጅመንቶች ተረጋግተው ስራ እንዲሰሩ አንዳንድ አለም ማይገቡም አሉ፣ ከቦታውም የለቀቁ አሉና ይህ ጸጥታው ተጠናክሮ ለወደፊትም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 አምነንበት ነው ይህን ትሪ የምናደርግ አምነንበት ማለት ከልብ። በውይይቱ በአምራች ዘርፉ ላይ የተነሱ ችግሮችን እንደሚፈቱም የክልሉ ርዕሰ መስተዳደር አረጋ ከበደ አረጋግጠዋል። ላለፉት ሰባ አምስት ዓመታት በቆዳው ዘርፍ ላይ እየሰራ የሚገኘው ኢትዮ ሌዘር ኢንዱስትሪ አሁን ላይ የዘመኑን ቴክኖሎጂ በመጠቀም ጥራት ያላቸው የቆዳ ውጤቶችን እያመረተ እንደሚገኝ አስታወቀ። ኢንዱስትሪው በስሩ ሁለት የቆዳ ፋብሪካዎች፣ ሁለት የጫማ ፋብሪካዎችና አንድ የቆዳ ጃኬት ቦርሳና የመሳሰሉትን የሚያመርት ፋብሪካ ይዟል። ተቋሙ የሚያመርታቸውን የቆዳ ውጤቶች ለሀገር ቤትና ለውጭ ገበያ እያቀረበም ይገኛል። ተቋሙን በተመለከተ አንድ ዘገባ አዘጋጅተናል፣ አብረን ከታተል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 እና ጓንት የስራ ጓንት እና የልብስ ጓንት ያመርታል። በፋብሪካው የስራ እድል የተፈጠረላቸው ባለሙያዎች በየጊዜው በሚሰጣቸው ስልጠናዎች እየታገዙ ብቁ ሙያተኛ መሆናቸውን ይናገራሉ። የተማርኩት አካውንቲንግ ነው። በትምህርት ውጭ ላይ ትምህርት ላይ ነበርኩኝ። ከትምህርት በኋላ ወደዚህ ድርጅት ስገባ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 እርዳታ ሰጪም ተባብሮ የሚሰሩት ነው ሊሆን የሚችለው። ኢትዮ ሌዘር ኢንዱስትሪ ጥራት ያላቸውን የቆዳ ውጤቶች ለአፍሪካ ሀገራት ገበያ ለማቅረብ የሚያስችለውን የፋብሪካ ማስፋፊያ ግንባታ እያካሄደ ስለመሆኑ ገልጿል። ኤሊኮ አሁን ካለበት የያዛቸው ፕሮጀክቶችን ከማስቀጠል አንደኛ አስኮ ላይ ያለ አንድ ትልቅ የ1.4 ቢሊዮን ፕሮጀክት አለን። ትልቅ ዊንግ አለን። እዛ የማስፋፊያ ፕሮጀክት እሱ ስራ ላይ በሚውልበት ጊዜ ሙሉ በሙሉ አቅሙ የመጠቀም አሁን እየተጠቀመበት ያለው የቆዳው አቅም ስልሳ ከመቶ ነው። አፍሪካ ትልቅ ማርኬት ስላለ ኮሜሳ ድጋፍ እየሰራን ያለነው ያለ ነው። የምስራቅ አፍሪካም የመካከለኛ አፍሪካም ገበያ ተቆጣጥረን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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። እኔ መቅደስ እንዳለ ነኝ። መልካም ቀን ይሁንላችሁ።